የክልሉ መንግስት የመንገድ ተደራሽነትን ለማረጋገጥ በልዩ ትኩረት እየሰራ መሆኑን የአማራ ክልል መንገድ ቢሮ ገለጸ። እየተሰሩ ባሉ የመንገድ ፕሮጀክቶች ባለፉት ሰባት ወራት የማህበረሰቡ ተሳትፎ እያደገ መምጣቱም ተመላክቷል። ጀማሊማም ተጨማሪ አለው። የአማራ ክልል መንገድ ቢሮ ከዞን መምሪያዎችና ከባለድርሻ አካላት ጋር በደሴ ከተማ የ2017 ዓ.ም የሰባት ወር የስራ አፈጻጸም ግምገማውን አካሂዷል። የአማራ ክልል መንገድ ቢሮ ኃላፊ ዶክተር ጋሻው አወቀ የክልሉ መንግስት ከ6 ቢሊዮን ብር በላይ በጀት በመመደብ በ2017 በጀት ዓመት የመንገድ ተደራሽነትን ለማረጋገጥ የሰጠው ትኩረት ከመቼውም ጊዜ በላይ የተሻለ ነው ብለዋል። አጠቃላይ በመንገድ ዘርፉ እንሰራዋለን የምንለው ስራ የፍላጎትና አቅርቦት አለመጣጣም ችግር ቢኖርም እንኳ ከባለፉት ጊዜያት በተሻለ መንገድ ዘንድሮ ለመንገድ ዘርፉ ከስድስት ቢሊዮን ብር በላይ ስራ እንዲውል መንግስትም አቅም በፈቀደ መጠን ለዘርፉ በጀት የመመደብና ወደ ስራ እንዲገባ የማድረግ በዛው ልክ ደግሞ የወረዳ አንድ ፕሮጀክት ለመፈጸም ቢያንስ ቢያንስ የመንገድ ግንባታው በጀት እንዲያዝለትና ህብረተሰቡም በጥሬ ገንዘብ ጭምር ገንዘብ እንዲያዋጣ እንዲ አስተዋጽኦ እንዲያበረክት በማድረግ ወደ 6 ቢሊዮን ብር በዚህ አመት ይዘን ወደ ስራ እየገባ ነው። ይህን የማነሳላችሁ ከፌዴራል ፕሮጀክቶች ውጭ ነው። ከአሚኮ ጋር ቆይታ የነበራቸው የዞን መንገድ መምሪያ ኃላፊዎች የተለያዩ የመንገድ መሰረተ ልማት ስራዎችን ለመስራት በሚደረገው ጥረት የማህበረሰቡ ተሳትፎ ከፍተኛ መሆኑን ገልጸዋል። ዘንድሮ ዓመት በቆረጣ እና ጠጠር ማልበስ ወደ 135 ኪሎ ሜትር አካባቢ ነው በቅድ የያዝነው ከዚህ ውስጥ በሰባት ወሩ ወደ 72.2 ኪሎ ሜትር አካባቢ መስራት ችለናል። ይህ የተሰራበት ከማህበረሰቡ ወደ 115 ሚሊየን ብር ነበር ይዋጣል ብለን በቅድሚያችን የያዝነው፣ በአሁኑ ሰዓት ግን 172 ሚሊየን ብር ደርሷል። በዘንድሮው ዓመት በክልልም በኛም የተያያዙ ፕሮጀክቶችን የፌዴራሎቹ ሲቀሩ መቶ ፐርሰንት ክረምት አጠናቀን ለብሰብ ተጠቃሚ እናደርጋለን የሚል 75 ኪሎ ሜትር እንደዚህ ያቀደን እስካሁን ድረስ ወደ 56 ኪሎ ሜትር አካባቢ እንደዚህ አዲስ መንገድ የሰራንበት ሁኔታ እንዳለን ማየት እንችላለን። ህብረተሰቡ እንዲተባበር፣ ህብረተሰቡ ባለቤት እንዲሆን እና ያሉትም ችግሮች ቢሆኑ በውይይት የመፍታት ስራው እንዳይቋረጥ ከፍተኛ ጥረት እየተደረገ ነው ያለው። 70 ሚሊየን ገንዘብ ለማሰባሰብ ታቅዶ በበጀት አመቱ ወደ ስራ ውስጥ ገብተናል። አሁን በደረስንበት 57 ሚሊዮን ብር በህብረተሰቡ በወረዳ ምክር ቤት በተለያዩ ፕሮጀክቶች በማሰባሰብ ወደ ተግባር ውስጥ ተገብቷል። በክልሉ 24 ተንጠልጣይ የእግረኛ ድልድዮችን ለመገንባት ታቅዶ ሁሉንም ወደ ስራ ማስገባት እንደተቻለ የገለጹት የአማራ ክልል መንገድ ቢሮ ኃላፊ ዶክተር ጋሻው አወቀም የመንገድ ጥገና ስራ ላይ የተሻለ ስራ መሰራቱንም አመላክተዋል። በሰባት ወሩ ወደ 8600 ኪሎ ሜትር ወይም የእቅዳችንን 84 በመቶ አካባቢ የሚሆነውን ለመፈጸም ከፍተኛ ጥረት አድርገናል። ስለዚህ ከባለፈው አመት ሲነጻጸር በዚህ ሰዓት አፈጻጸማችን ብዙም አልነበረም። ዘንድሮ ግን ቀድመን በመግባታችን ምክንያት በጥገናው ዘርፍ ሰፊ ስራ ሰርተናል። በገጠር ትስስር ተደራሽነት በምግብ ዋስትና ፕሮግራም ወይም ሬካፕ ከ356 ኪሎ ሜትር በላይ መንገድ ግንባታ እንዲሁም ከ459 ኪሎ ሜትር በላይ መንገድ ጥገናዎችን ለመስራት ጥረት እየተደረገ መሆኑንም አመላክተዋል። የኮንክሪት ድልድዮች ግንባታን ለማጠናቀቅም ትኩረት ተሰጥቶ እየተሰራ ነው ብለዋል። በክልሉ የመንገድ ጥገና ስራ ላይ የተሻለ ስራ መሰራቱንም አመላክተዋል። በመንገድ ዘርፉ ጥሩ መነቃቃት ነው ያለው። በዚህ ሂደት ህብረተሰቡ በየአካባቢው ያሉ ፕሮጀክቶች እንዳይቋረጡ እንዳይስተጓጉሉ ስራቸው እንዲቀጥል በተያያዘላቸው ጊዜ እንዲጠናቀቁ አገልግሎት እንዲሰጡ ከፍተኛ እገዛ እያደረገ ነው። በየአካባቢው ያለው አስተዳደርም ያለው ትኩረት በጣም እየተሻለ ነው ብለን ነው የምናስበው። ምናልባት ቀጣይም አሁንም የህብረተሰቡን ትብብር ይፈልጋል። ስልሳ አንድ የሚሆኑ የአስፋልት ፕሮጀክቶች በግንባታ ላይ መሆናቸውን ያነሱት ቢሮ ኃላፊው 13 የሚሆኑትን በዚህ ዓመት ለማስመረቅም እየተሰራ መሆኑን ገልጸዋል።